በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የነቢዩ ኢዩኤል የእረፍቱ መታሰቢያ ሆነ። ይህም የእስራኤል ልጆች የሚያስተምርና የሚገስጻቸው ነበረ። ስለ ክርስቶስን በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በሰባ ሁለቱ አርድዕት በሰላሳ ስድስቱ ቅዱሳን አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በስጋዊ በደማዊ ሰው ሰውኖ ከመንፈሴ አሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ። አለቆቻችሁ አለቆቻቸው ህልምን ያለማሉ፣ ጎልማሶቻቸውም ራእይን ያያሉ። ሁለተኛም እንዲህ አለ፦ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጭ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፦ ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። የትንቢቱንም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን እመቤታችን ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። እንዲሁም በጸሎቷ ኃይል እኛን ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። በዚችም ቀን ክቡር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልአዛር ሥጋው ከቆጵሮስ ሀገር የፈለሰበት ሆነ። ከክርስቲያን ነገስታትም አንዱ ስጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙት አለይቶ ላስነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልአዛር ስጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቁስጥንጥንያ አገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመር በማመስገን ተቀበሉት፣ በአማረ ቦታ አኖሩት። በዚችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን ለከበረች አገር ኢየሩሳሌም ሊቀጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉስ ሰይፍ አርዕድ ደግሞ ቁስጠንጤኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር ሀገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግንም ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማረ በበጎ አስተዳደግ ያሳደጉት። ከዚህ በኋላ በዲቁናው ሹመት አገልግሎቱን በአሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርንም በመፍራት የተጠመደ ሁኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባው ሁና በከበረች ሀገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ህዝቡንም በፈራሃ እግዚአብሔር በትህትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልክ ያማረ ነበረ በሹመቱም ጥቂት እንደ እግዚአብሔር መልአክም ያማረ ነበረ በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስካራቀው ድረስ በላዩ ሰይጣን ምክንያት አመጣ። ይህንም እንዲህ ነው። በእስክንድሪያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስለ ስላመጹበት የኢትዮጵያ ንጉሥ ፈጅቷቸው ነበር እና ስለዚህ በግዛቱ ውስጥ የሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክትን እንዲልክ ሊቀ ጳጳሳት አባ ማረቆስን የምስር ንጉሥ አዘዘው። አባ ማረቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ፣ ከኤጲስቆጶሳቱ፣ ከሀገሩ ታላላቆች ሽማግሌዎች ጋር ተማክሮ እሊህን ብሩሃን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መርጠዋቸው ወደ ኢትዮጵያ ንጉሥም ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉስም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እሊያን ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማረቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህ ኋላ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ስለ ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣይም ስለ ወደዳቸው የከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና፣ ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራት በኋላ ከዚህ ዓለም ድካም ሊያሳረፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት፣ በዚያውም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እግዝእትነ ማርያም ቅዱስ አልዓዛር ሐዋርያ፣ አባ ዮሐንስ ዘኢየሩሳሌም፣ ቅዱስ ኢዩኤል ነቢይ፣ ቅዱስ ማቴያስ ረድእ። ወርሃዊ በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎሪዎሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ስላሴ፣ አባ አርወን ሶርያዊ፣ አባ መርትያኖስ ጻድቅ። ጌታ ኢየሱስም ብታምንኝስ እግዚአብሔርን ክብር እንድታዩ አልነገርኩሽምን አላት። ይህንም ብሎ በታላቅ ድምፅ አልአዛር ሆይ ወደ ውጭና ብሎ ጮኸ። የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበረ። ጌታ ኢየሱስም ፍቱትና ይህድ ተውት አላቸው።